ልማትና በአጠቃላይም በሌሎች የልማት ስራዎች ከተማዋ ወደ አዲስ የልማት ምዕራፍ እየተሸጋገረች ለመሆኗ ማሳያው ብዙ ነው። ባሕር ዳር ውብ ከተማ ብቻ አይደለችም፤ ዓለም አቀፍ ውድድሮችን ማስተናገድ የሚችል ስቴዲየም ግንባታም በማጠናቀቂያው ምዕራፍ ላይ አድርሳለች። ስቴዲየም ከ52 ሺህ በላይ ተመልካች የሚይዝ ነው። ወንበሮቹ በጣም ሰፋ ብለው የተሰሩ ናቸው። በቀላሉ የሚነሱ አይደሉም። በፀሐይ ጊዜም የማይሞቁ በቀዝቃዛ ጊዜም በጣም ፈጥነው የማይቀዘቅዙ ሆነው አይተናቸዋል። ይህ ስቴዲዮም መጀመሪያ ሲገነባ፣ በእርግጥ ይህ ስቴዲዮም ብቻ ነው ብዬ አላስብም። ሀገራችን ውስጥ የተገነቡ ስቴዲዮሞች አብዛኛው እንዴት ዲዛይን እንደተደረጉ ባይገባንም፣ ነገር ግን የተገለበጠ ዲዛይን እንደነበራቸው ውሃ ሲዘንብ ይቋጥር እንደነበር አይተናል። አሁን እሱ እንደገና ተጠርቦ እዚያ ጋር እንደምናየው ተስተካክሎ ውሃ ከዘነበ ኢሚዲየትሊ እንዲፈስ ተደርጎ የተሰራ ስታዲየም ነው። በሌላ በኩል አፈሩ ይሄ እንደምታዩት በሙሉ ወጥቶ እንደገና አፈር ሌላ ተጨምሮ ሳሩም ከውጭ መጥቶ የተተከለ ነው። የፈረንሳይ ኩባንያ ነው ሳሩን እየሰራ ያለው። ይሄ ሳር እና ይሄ ሜዳ ሲሰራ ደግሞ በጣም በተወሰነ ደቂቃ ውስጥ የዘነበ ዝናብም ካለ ጨዋታም ካለ እንዳይቋጥር የሚያደርግና በየቦታው ድሬኔጅ ያለውና የሚወርድ መፋሰሻ ያለው ፈጥኖ የሚደርቅ አይነት ሜዳ ሆኖ ነው የተሰራ። ይሄ ብቻ ሳይሆን ደግሞ ሁለት ሌሎች ሜዳዎች አሉ። የመለማመጃ ሜዳም ናቸው። ጨዋታ ማጨዋት የሚችሉ ስታንዳርዳቸውን የጠበቁ ናቸው። የባሕር ዳር ስታዲየም በልዩ ጥንቃቄ በልዩ ኢንቨስትመንት የካፍንም የፊፋን መስፈርቶች ባሟላ መልኩ ተገንብቶ በመጠናቀቂያው ምዕራፍ ላይ ደርሷል። ይሄ ስታዲየም ሲሰራ ዙሪያውን ያለው የመሮጫ ትራክ እንዳይበላሽ በጣም ትልቅ ነገር ተሰርቷል። ድልድይ ተሰርቶለት ይሄ ሁሉ አፈር ሲወጣና አዲስ አፈር ደግሞ ሲገባ በድልድይ ላይ ሄዶ ትራኩ እንዳይበላሽ ተደርጎ ነው የተሰራ። የተወሰነ ጥገና ሊያስፈልገው ይችላል። ትራኩ ግን ብዙ ነገሩ በጣም ጥሩ ሆኖ የተሰራ ነው። ከምንም በላይ ደግሞ የካፍም የፊፋም ስታንዳርድ የጠበቀ ሆኖ እንዲሰራ ተደርጓል። አሁን እነዚህ የምናያቸው ግንባታዎች በሙሉ አዳዲስ ናቸው። ቪአይፒዎች ወጥተው የሚመለሱበት በአዲስ ነው። እንደገና ሜዳው ዙሪያውን ሌላ መግቢያ የተሰራለት፣ ሊፍቶች ተገጥመዋል። የኢንቴሪየር ስራው እየተሰራ ነው። መብራቶች ኦልሞስት፣ አብዛኛው ገብተዋል፣ የመግጠም ስራ ነው የሚቀረው። ወንበሮች እየተገጠሙ ነው። እንግዲህ በጣም ብዙ ነገር በጣም ጥሩ ነው። ሀገራችን 2029 ላይ የአፍሪካ ዋንጫ ለማዘጋጀት ጥያቄ አቅርባለች። እንግዲህ ከተፈቀደ አንዱ መዳረሻ ባህር ዳር ይሆናል ብለን እናስባለን። ባህር ዳር ዙሪያ ደግሞ እነጎርጎራ የተሰሩ ሎጆች አሉ። እንዲሁም ደግሞ ጎንደር ፋሲል በደንብ በሚገባ ታድሷል። ጢስ አባይ አለ፣ መንገዱ እየተሰራ ነው። እነዘግ ያሉ እሱም መንገዱ እየተሰራለት ነው። ብዙ የቱሪዝም መዳረሻ ቦታዎች በባህር ዳር አካባቢ አሉ። ከዚያም ባለፈ ደግሞ ከአዲስ አበባ ባህር ዳር ቱሪስት መጥቶ ከዚያ በኋላ ወደ ሰሜን ወደ ጎንደር ወደ አክሱም መሄድ ቢፈልግ በዚህ እንዲሄድ ና እዚህ ደግሞ የተወሰነ ጊዜ እንዲያጠፋ የሚያደርግ ነገር ነው። ይህን ስታዲየም እንግዲህ ወደፊት እያሰብን ያለ ነው። ሌሎች የአፍሪካ ብቻ ሳይሆን የዓለም ታላላቅ ክለቦች አገራቸው ላይ ኳስ የማይጫወቱበት ዘመን አለ። የበረዶ ዘመን ሲሆን፣ በጣም ከፍተኛ ሙቀት ሲሆን ከቤት በማያስወጣበት ጊዜ ትሬኒንጋቸውን እዚህ መጥተው እንዲሰሩ ለማድረግ በጣም ትልቅ ተስፋ ያለው ስቴዲየም ነው። ላንድ ስኬፑ ዙሪያውን አይታችሁት ከሆነ በደንብ ሳሩም ተተክሏል። ዛፎች እንግዲህ አንድ ክረምት ካለፈ በኋላ ለውጡን የምናየው ይሆናል። ወኮዎች ተሰርተዋል። ሁሉ ነገር የቻለ ስቴዲየም ነው። ከሰማኒያ በላይ ሱቆች አሉት ዙሪያውን አስራ አንድ አካባቢ ካፌዎችና ሬስቶራንቶች አሉት። ስለዚህ ስታዲየሙ ኳስ ለማጫወት ብቻ ሳይሆን ሰው ለመዝናናት እና ገብቶ ተዝናንቶ የሚወጣበት እቃ ገዝቶ የሚሄድበት እና የሚጎበኝ ራሱ አንድ የቱሪስት መዳረሻ ማዕከል ይሆናል ብለን እናስባለን። አሁን የሚቀረው የጀመርናቸውን ስራዎች ጥንቅቅ ማድረግ ወኮዩን ባይክሩቱን፣ የተከልናቸው ዛፎች አንዳንድ ቦታ ኦርደር ሊያኖት ማስተካከል ድልድዩን ከውሃው ውሃውን ከሆቴሎቹ ሆቴሎቹን ከወኮዩ ማገናኘት፣ አንድ ሰው ሲመጣ ያረፈበትን ቦታ ብቻ ሳይሆን እንዳሻው ከተማውን ተንቀሳቅሶው ማየት እንዲችል፣ ጣና ጋር መዝናናት እንዲችል ኮኔክቲቪቲ በጣም ኢምፖርታንት ነው። ሎቶቹ ያምራሉ። ወኮዩ ራሱ በጣም ነው የሚያምረው። ይሄ ሆቴል መቼም በጣም ውብ ተርጉ የተሰራው ውሃው እንደምታዩት ነው። ዛፎቹ ያምራሉ። ከዚህ ቀደም የተመረቀው ድልድይ በጣም በጣም ነው የሚያምረው። ስታዲየሙን አይታችሁት ከሆነ በጣም የሚያምር ነው። የስታዲየሙ ስራ ይህ ለስፖርት ለቱሪዝም ለኮንፈረንስ ከበቂ በላይ ሴንተር የሚሆን ከተማ ነው። በብዙ መልኩና የተጀመረውን ጅማሮ ማጠናከር ያስፈልጋል።